ስሞች ነገ ወዲያ ስሞች አሉሻል እኔ ከነገ ወዲያ ስሞች ቆይ ስሞት ወደ ማሰላይ ፎሎ መቶ ሺህ ስለምገባ ቲክቶኬን መውሰድ የምትፈልጉ እናሩኝ። በጣም ያሳዝናል። እች የምታያት እህታችን እንግዲህ ህይወቷ አልፏል። ሰሞኑን ራሷን አጠፋች እያሉ ያወራሉ ያወራሉሁ ሶሻል ሚዲያ ላይ አያታለሁ። እያለቀሰች ነው ቪዲዮ ምናምን ምና የምትለቀውና ሰላም ሰላም ውድና የተከበራችሁ ያዜት ቲቪ ቤተሰቦች፣ እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? በጣም ያሳዝናል። ነፍሴ ማር እቺ የምታያት እህታችን እንግዲህ ሰሞኑን ሁሌ ቪዲዮ ቲክቶክ ላይ ማለት ነው እያለቀሰች ነው የምትሰራው። የምትኖረው ሳውዲ አረቢያ ነው እያለቀሰችሁልኝ ቪዲዮ ትለቃለች በቲክቶክ ላይ እና ግን አንድ ሰው ምን ሆነሽ ነው? ምን ድንሽ ምን ከፍቶሽ ነው እህቴ ብሎ የጠየቃት የለም ማለት ነው። ዛሬ ላይ ግን ምን ብላ ተናገረች? አንድ ለመጨረሻ ቪዲዮ ስትሰራ ይሄን የሰማችሁትን ቪዲዮዋ የመጨረሻዋ ቪዲዮ ነው። ትላንትና ይሄን ቪዲዮ እንዳታሳልፉት። ዛሬ ያሞኝ ሐኪም ቤት እጄ ነበረ። ዶክተሩ ነገ ትሞቻለሽ ብሎ አለኝ። ስለዚህ እኔ ስሞት ፍሮሌ መቶ ሺ ስለሚገባ መታችሁ ውሰዱ ብላ ይሄን ተናገረች። በዛው መዳን ቤት ራሷን እንትን ብላ ተገኘች ማለት ነው። ሞታ በጣም ያሳዝናል። እሷ ግን ያለችው ዶክተር እንደዚህ ያለኝ እኔ ያለችው፣ ሰዎች ደግሞ አይደለም ራሷን ነው ራሷን እንትን ብላ ተገኘች የተባለው እንግዲህ በጣም ያሳዝናል። ምን እንደሆነ አላቅም። በአሁን ሰዓት ወጣቱ ተስፋ እየቆረጠ ነው። ግን እቺ ልጅ እስከ ዛሬ ድረስ ቲክቶከሮች፣ ቲክቶክ ላይ የምታየዋት እኔ እንኳን ቲክቶክ ብዙም አልጠቀምም፣ ገብቼ ነው አንዳንድ የሚወጣ እንጂ አልገባም፣ ትቻለውም ጥሩ ነገር ስለማይገኝ። ከዛ ግን የምታየዋት ግን በጣም ያሳዝናል። አሁን ላይ ግን ከሞተች በኋላ ወደዛ ነው እዚህ ከማንሸራሸር ና ያለችውን ቪዲዮ እያመጣን እንትን ከማለት እንግዲህ ሕይወታ አልፎን የተገኘ መዳም ቤት ውስጥ ዶክተሩ ነገ ትሞች አለሽ አለኝ አሞኝ ሐኪም ቤት እጄ ብላ ይሄ መልእክት አስተላልፋ በዛችው ጸጣለች። ያሳዝናል። የፈረደባት ከርታታ እናት እንግዲህ ሁሌ ቪዲዮ እይችል እያለቀሰች ነው። ምን ሁና ነው? ምን አይነት በሽታ ተገኝቶባት ነው? ሐኪም ቤት ስለምንድነው ነገ ትሞች አለሽ ያላት? እንግዲህ ቲልዚ ምን ሆነሽ ነው? በሽታሽ ምንድነው? ወይስ መዳም ምን አድርጋሽ ነው? ምንድነው? ምን ከፍቶች ነው? ጠዋት እና ማታ እያለቀሽ ምሰሪ ብሎ የሚጠይቃት አንድም ሰው አልነበረም። ዛሬ ግን ስትሞት ሁላችንም አዋጅ ማወጅ ጀምረናል ማለት ነውና በጣም ያሳዝናል። እኛ ኢትዮጵያውያን ችግራችን እዚህ ጋር ነው። ትልቁ ችግራችን ማየት ያለባችሁ ምንድን ነው? ትልቁ ችግራችን እኛ አንድ ሰው ሚዲያ ላይ ወጥቶ ሲያለቅስ የሆነ ነገር እንደዚህ የተማረረ ነገር ሲሰራ ምን ሆነሽ ነው እህቴ? ምን ሆነህ ነው? ማናገር የባለፈው አልጅ ስልጤው ልጅ ምንድን ያለችው? አንድ ልጅ አላት ካሊድ የሚባል የጉራጌ የስልጤ ልጅ ናት። ሪያድ ከተማ ላይ ነው። ሶስት አመት ካለስራ ተቀመጠች። ከዚህ በኋላ ብላ ራሷን እንትን አለች። ግን መጀመሪያ ላይ አግዘኝ የአላህ ብላ የጻፈችው የፖሰጠችው እሱን እንግዲህ ከሞተች በኋላ በቃ ቅቶኛል ደክሞኛል ያ አላህ እያለች የጻፈችውን ነገር ማለት ነው፣ እሱን ማምጣት ጀመሩ። ግን እያነባች እሷም ስትለጥፍ ለጥፍ ነበረ ከሞተች በኋላ አይደለም። እባካችሁ እንደዚህ በምሬት ፖስት የሚያደርጉትን ሰዎች ስታዩ ለማናገር ሞክሩ። እንደምንም ብላችሁ ያ ሰው ቢያንስ ከሞት ልናድነው እንችላለን። ተስፋ የቆረጡ ብዙ እህቶች ብዙ ወንድሞች አሉ። እችም እህታችን እንግዲህ ቪዲዮዋ በሙሉ አዘን ነው እያመጡ እየቆራረጡ አሁን ላይ እያመጡት ነው ማለት ነው። እና ስታነባ ስታነባ ነው ቪዲዮ የምትለቀው ግን፣ ምንነሽ ነው ዋንቼ፣ መዳም ቅመም፣ ምንነሽ ነው ዋንቼ፣ ምስኪኗ እህቴ ምን ተቸግረሽ ነው ብሎ ይጠይቃት ሰው የለም። በጣም ነው የሚያሳዝን፣ በጣም ቅስም የሚሰብረው እንግዲህ ህይወቷ አልፎ በመዳን ቤት ተገኝታለች። በጣም ያሳዝናል። እህቴ ነፍስሽን ባጸደገነት ያኑረው፣ ለቤተሰቦችሽ መጽናናት ያድልልን። እንግዲህ ዶክተር ነው ያለኝ ብላን ተናግራለች። እውነት ዶክተር እንዳላት ሙታ ይሁን ወይስ በራሷ ላይ ራሷ ወስና ይሁን የሚታወቅ ነገር የለም። ለጊዜው ግን ከእሷ አንደበት የሰማሁት እንደሰማችሁት፣ ሁላችሁ ከእሷ አንደበት እንግዲህ አሙን ዛሬ ሐኪም ቤት እጅ የነበረ ዶክተር ነገ ትሞቻለሽ አለኝ እና ኑና ቲክቶክ ይውሰዱ ስሞት ስለምፈምስ ነው እንግዲህ ያለችው። ቀልድም ይመስላል አንዳንዴ ከዛም ሞተች ተባለ። እውነት ዶክተር እንዳለው ጸጥ ብላ ነው ወይስ አላቅም ብቻ ያሳዝናል የእውነት በጣም ህፃን ናት፣ በጣም ትንሽ ናት፣ በጣም ምስኪን ናት። እንደምትታየው አንድ ፍሬ ልጅ ናት። ይብላኝ እንደናት እሺ፣ ያልታደለች ያንቺ ናት። ያልታደለች ልጇን ልካ አረብ ሀገር ሰርታ ትመጣለች ስትል ይሄን መቀበል በጣም ያማል፣ በጣም ያሳዝናል። የእውነት አይዞ። ግዲ ነፍስሽን በጸደገነት ያኖረው። አይዞሽ ይሷናት እኔ ቤተሰብ ተቃጠለ። አሁንስ ምን እንበል? ምን እናድርግ? የእውነት በየአቅጣጫው እኔ እንጃ። የኢትዮጵያ ናት ምን አይነት እርግማን እንዳለባት በየቀኑ አስክሬን መቀበል፣ በየቀኑ የሞት ዜና መስማት፣ እኛ ራሱ ሰለቸን። የምሬ ነው ምላችሁ በጣም ነው የሚያመው፣ በጣም ነው ቅስም የሚሰብረው። እንግዲህ እህታችን ምን አለበት እስኪ እንደዚህ ምን ሆነሽ ነው ብላችሁ ብትጠይቋት። ስራ ይሆን መዳም ጫና ብዝታባት ይሆን ወት ያልታወቀ በሽታ ተገኝቶባት ይሆን ወይስ ከኢትዮጵያ ስንመጣ ነብሰ ጡር ሆና ይሆን? ብዙ ነገር እኮ የሚያጨቃጭቅ ነገር አለ ማለት የሚያጠራጥር ነገር አለ። አንዳንዶቹ ከኢትዮጵያ ከመጡ በኋላ እዚህ ሲመጡ ነብሰ ጡር ይሆናሉ። በዚህ ምክንያት ብዙ መጥፎ ነገሮችን እንዳያችሁት፣ አንዴ ከመዳም ነው አንዴ ከባባ ነው እያሉ ብዙዎች የሚዘባርቁትን አይተናል። እያረገዙ እየመጡ እች ልጅ ገና አዲስ ናት። ከመጣች እንግዲህ ገና አዲስ ናት፣ የምትሰራው መዳም ቤት ነው። ገና ልጅ ናት። በምን ምክንያት በምን እንደሆነ አናቅም። እውነት ዶክተር እንደዛ ብሏት ነው ወይስ ራሷ ይሄን ነገር ለማድረግ ብላ ዋሽታ ነው? ራሷ ላይ ራሷ ወሰነች እንዳይባል ነው ወይስ ምንድን ነው? ስትጠቀኝኛ ናት ያ ውስጡን ፈጣሪ እግዚአብሔር ነው የሚያቀው። እንዳያችዋት የታመመ ሰው አመስልም ማለት ለሞት እንደዚህ የሚያደርስ በሽታ ያለባት አትመስልም እንዲህ ስትታይ ማለት ነው። እንግዲህ ውስጡ ነው የምታቀው። እንዴት ዶክተር በአንድ ጊዜ ነገትሞች ትሞች አለሽ ብሎ፣ እንዴት እንደዚህ አይነት ዶክተር አለ እንዴ የሚናገር ቁርጥ አርጎ ብቻ አላቅምኔ። ለማንኛውም ነፍስሽ ባጸደገነት ለቤተሰቦች መጽናናት። ግን እባካቸው እህቶቼ ይሄን ውሳኔ አትወስኑ። ቢያንስ ስለ እናታችሁ ቢያንስ ስለ እናታችሁ የእውነት ሁሉም ሰው ደስተኛ አይደለም። እኔም በጣም ክፉ በጣም የሚከፋኝ ነገር አለ ታውቃላችሁ፣ በራሴ ማለት ነው። ግን ይህን ነገር አልወስንም። ሁሉም ሰው ደስተኛ አይደለም። እዚህ ጋር ሲስቅ ምን ሲል ሰርቶ ሲውል የራሱ ሕመም አለው ለሰው ማይናገረው፣ ለፈጣሪ ብቻ የሚናገረው። እያንዳንዱ ሰው ድብቅ ሕመም አለው፣ ድብቅ ችግር አለው፣ ድብቅ የሆነ ነገር ለሰው የማያወራው የራሱ ችግር አለ። እኔ ስለ ራሴ ብጠይቁኝ አላወራችሁም፣ ግን ውስጤ እኔና ፈጣሪ የምናውቀው ነገር የሚያስጨንቀኝ ነገር ሊኖር ይችላል። በጸሎት እንፍተው። እግዚአብሔር ያግዛን በአባቶች በደጋጎች ጸሎት በቃ እንለፈው እስኪ ይሄን ቀን። እና አንዳንዴ እንደዚህ አይነት ውሳኔ እንድትወስኑ ተስፋ መቁረጥ ውስጥ እንድትገቡ የሚያደርጋችሁ ነገር እኮ ብዙ አለ። ብዙ በቃ አይሚሯችሁ ላይ መቶ አትረቢም አንቺ፣ አንቺ እንደዚህ አቶኝም፣ አንቺ ሰው አቶኝም፣ አንቺ እንደዚህ ነሽ እያለ የሚያሾኮሹክ ነገር አይሚሯችን ላይ አለ። ግን ይህን ነገር እናማትብ። ኦርቶዶክስ ስንሆን በስመ አብ ብለን አማትበን ከኛ እንዲርቅ እናድርገው። ሙስሊሞችም ስትሆኑ ዱአ ያድርጉና ስገዱ። ሄዳችሁ ወዱ አድርጋችሁ እንዲህ አይነት መንፈስ ሲመጣባችሁ ና ቢያንስ ለእናታችሁ በቃ እናንተ ዚች ዓለም ላይ ዚች ምድር ላይ ምንም አልተሳካላችሁ ማለት ቢያንስ ነብሳችሁ ትቁም፣ ለእናታችሁ በህይወት እስካለች ድረስ ይሄን አትወስኑ፣ በእናታችሁ። እኔ በጣም ነው ያሳዘነች ከእሷ እናቷ አንድ ፍሬ ልጅ ናት። አረብ ሀገር ልጇን ልካ እንደዚህ ራሷን ሞትች። ልጅሽ ስትባል አስቡት፣ ተቃጠለች። የኢትዮጵያ ናት። እግዚአብሔር ያጽናችሁ። ያሳዝናል። ነብስ ይማር።